አቻነት ፍለጋ የ16 ዓመት ጉዞ በአህመዲን ጀበል። መልእክቱ ለሁሉም እንዲደርስ በሁሉም መንገድ ያሰራጩ። ሰሞኑን አጀንዳ የሆነው ሙስሊሞችን በማስቆጣት ቀድሞ የታቀደ በሚመስል መልኩ የሆነ ዓላማን ለማሳካት የአላህን መልእክተኛ ሰለላሁ ዐለይሂ ወሰለም በማኅበራዊ ሚዲያ የማንቋሸሽ የማነወርና የማዋረድ ተግባር ሁሉንም ሙስሊሞችን አስቆጥቷል። የድርጊቱ ፈጻሚ ግለሰብን በአስቸኳይ ለሕግ ቀርቦም ተገቢውን ቅጣት ማገኘት ይገባዋል። ፕሮፓጋንዳ በፖለቲካና በስነ ልቦና ጦርነት ስልቶች ላይ የህብረተሰቡን ግንዛቤ በመቆጣጠር የራስን ወገን ወንጀል ለመደበቅ ሌላውን ተከሳሽ አድርጎ ለማቅረብ ተጠቂ በደሉን እንዳያቀርብ ለማፈን አሊያም የምላሹን መጠንና የሙቀት ደረጃ ለመለካት ሲባል ሁለት የማይገናኙ ወይም የማይዛመዱ ነገሮችን አሳሳች በሆነ መልኩ ትይዩ አድርጎ አመሳስሎ ለማቅረብ የተለያዩ ስልቶችና ጥረቶች ይተገበራሉ። በሰሞኑ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ክብረ ነክ ስድብ፣ የጥላቻ ንግግርና ማንቋሸሽ ጉዳይ ላይ አንዳንድ ግለሰቦች፣ አክቲቪስቶችና ሚዲያዎች ጉዳዩ ላይ የተከተሏቸውን ስልቶች፣ ጉዳዩን የዳስሱበትን መንገድና ተያያዥ ነገሮችን ከፕሮፖጋንዳ ከስነ ልቦና ጦርነትና ከፖለቲካ ስትራቴጂ አንጻር ያስተዋለ ሰው የተገበሯቸውን በርካታ ስልቶች በቀላሉ ይረዳል። በማስከተል የሚከተሉትን ጥቂት ቁልፍ ስልቶቻቸውን እንመልከት። አንደኛ የሐሰት አቻነት መፍጠር ወይም ፎልስ ኢኩቫለንስ የሰልት ታዋቂ ግለሰቦች አክቲቪስቶችና ሚዲያዎች በሰሞኑ እንደታየው የነቢዩ ሙሐመድን ሰለላሁ አለይሂ ወሰለም ክብር ነክ በሆነ ሁኔታ መሳደብን ከሃይማኖት ንጽጽር ጋር አቻ አድርጎ በማቅረብ ሁኔታ የታየ ነው። በዚህ ሂደት ነቢዩ ሙሐመድን መስደብ የሃይማኖት ንጽጽር ነው የሚል አቻነት የመፍጠር ጥረት ተደርጓል። ይህንን ያደረጉበት ዓላማም በሃይማኖት ንጽጽርና በጥላቻ ንግግር በስደብና በሽፈት መካከል ያለው ልዩነት እንዲደበዝዝ በማድረግ የግለሰቡ ተግባር በኖርማልነት እንዲታይ ለማድረግ ነው። በተጨማሪም አንዳንድ ወገኖች ደግሞ ከዚሁ የሐሰታቻነት ፈጠራ ጋር በተያያዘ ማኅበራዊ ሚዲያ ላይ እንደታየው ከጥላቻ ንግግር ባለቤትና ተሳዳቢው ግለሰብ ጋር አብረው እንደሆኑ መግለጽና ቤተ እምነታቸው እንደ መጅሊስ መግለጫ እንዲያወጣም ጥሪ ያደረጉ ሲሆን ከፊሎቹ ደግሞ የሃይማኖት ተቋማት ጉባኤ እኛንም እነሱንም በእኩል ዓይን ማየት ሲገባውና ዋና ጸሐፊው ቀሲስ ታጋይ የእኛን ሃይማኖት እየተከተለ ስለምን በእኛ ላይ መግለጫ ያወጣል? በማለት የግለሰቡን እምነት ጥያቄ ውስጥ ለመክተት ሲታትሩ አይተናል። ሁለተኛ፣ ታሪክን ዋቢ በማድረግ ትክክለኛነትን ማሳየት ወይም ሂስቶሪካል ጀስቲፊኬሽን። ይህ ስልት ከዚህ ከአሁኑ የነቢዩ ሰለላሁ ዓለይሂ ወሰለም ክብረ ነክ ስድብ ጋር የማይገናኙ የተለያዩ ታሪካዊ ማስረጃዎችን በመለቃቀም ታሪክን አጣቅሶ የአሁን ነውረኛ ድርጊትን ትክክለኛነት ለማሳየት መሞከር ነው። ክርስቶስ ማነው መጽሐፍና ሌሎችም ከዚህ የተነሳ ነው ለዋቢነት ተፈላልገው ዳግም መቅረብ የያዙት። ነቢዩ ሙሐመድን ሰለላሁ ዓለይሂ ወሰለም መስደብ ማንቋሸሽና ማነወርን ዓላማ ያደረገውን የጥላቻ ንግግር ሁሉም ሃይማኖቶች ከሚተገብሩት የሃይማኖት ንጽጽር ወይም ኮምፓራቲቭ ሪሊጅን መካከል የሙስሊሞችን ብቻ ነጥሎ ከስድቡ ጋር በአቻነት እንዲታይ የሚያደርግ የሚዲያ ቅኝት ተጠቅመዋል። የሃይማኖት ንጽጽር የሚደረገው እውነትን ለማወቅ በሚደረግ ማስረጃን መሰረት ያደረገ ጨዋ ትንታኔ መሆኑን እያወቁ ሆን ብለው ከግላዊ ጥላቻ ስድብና ሹፈት ጋር አመሳስለው ለማቅረብ ጥረዋል። ሶስተኛ የሞራል ሁኔታ መፍጠር ወይም ሞራል ኢኩቫለንስ የግለሰቡን ክብረ ነክ ድርጊት አንዳንድ በድርጊቱ የተናደዱ ሙስሊሞች ስሜታዊ ሆኖ ከሚሰጡት ግብረ መልስ ጋር በማነጻጸር ግለሰቡን ለመጉዳት የዛቱ ጥቂት ሙስሊሞችን ድርጊት በማጉላት ሰላማችን አደጋ ውስጥ ወድቋል የሚሉ አቀራረብ ያላቸው መልእክቶችን አሰራጅተዋል። እጅግ አደገኛ የሆነውን የጥላቻ ንግግርን ስድብንና ማንቋሸሽን ከሃይማኖት ንጽጽር ጋር አመሳስለው በማቅረብ የሃይማኖት ንጽጽርን ልክ እንደ ጥላቻ ንግግር ቆጥረዋል። የዚህ ሂደት አስኳል እናንተ እገሌ የተናገረውን እንደ ጥላቻ ስድምና ማንቋሸሽ ከቆጠራችሁ እኛም የእናንተ ድርጊት ተመሳይ ነው የሚል አንደምታ እንፈጥራለን የሚል ነው። መቋጫውም ያ ጥፋት ከሆነ ይህም ጥፋት ነው የሚል ግንዛቤ መፍጠር ነው። አራተኛ ቅኝቱን በመቆጣጠር ድርጊቱ በተናጠል እንዳይወገዝ መከላከል ኮንትሮሊንግ ዘ ዲስኮርስ ቱ አቮይድ አይዞሌሽን። ይህ ስልት በገለጽ ነው መልኩም ሆነም በማንኛውም መንገድ ለወንጀሉ አቻ የሚመስል ነገር በመፍጠር በሚዲያም፣ በህብረተሰቡ ዘንድ በአጀንዳነት ብሎም በውግዘት ጉዳዩ ለብቻው እንዳይወገዝ መታገል ነው። ይህም እውን እንዲሆን የህብረተሰቡን ስሜት፣ እምነትና ሰስጎኑን ነካክቶም በዚያ መስመር ውስጥ እንዲፈስ በማድረግ ሐሳቡን በስሜት እንዲገልጽ በማድረግ በመሰል ጉዳዮች ላይ ባለድርሻ የሆኑት የሃይማኖት ተቋማት ጉባኤ፣ የመንግሥት አካላት፣ ሚዲያዎችና ሌሎች አካላት የእነሱን ተረክ ተቀብለው ጥፋተኛውን ግለሰብ ወይም ደጋፊዎቹን በተናጠል ከመተቸት እንዲርቁ በማድረግ በሁሉም መንገድ መታገል ነው። ይህ ሲሆን የሙስሊምና የክርስትና ሃይማኖት አባቶች በጋራ ወጥተው ጥፋተኞች ሁላችንም ዘንድ አሉ የሚል አቀራረብ ያለው ትርክትን እንዲቀበሉ ጫና ይፈጥርላቸዋል። መንግስትም በዚህ ትርክት ጫና ውስጥ ገብቶ በሚዲያዎቹ በኩል ለምህነ በባለስልጣናቱ በኩል ደረጃው ምንም ይሁን ምን ጉዳይ ሁለቱንም ወገን እንደሚመለከት የሚያንጸባርቅ ቅኝት ያለው ዘገባ ወይም ንግግር ወደ ማድረግ ይዘነበላል። አምስተኛ፣ ተበዳይን ማዞር ወይም ቪክቲም ሪቨርሳል። ይህ ስልት ተጠቂ የሆኑትን አካላት መልሶ አጥቂ አስመስሎ ማቅረብ ነው። ለምሳሌ በሕግ አግባብ ቅጣቱን ማገኘት የሚገባውን ወንጀለኛ ተግባር ችላ በማለት በንዴት ዛቻ መሰል ይዘት ያለው ንግግር ያደረጉ ሙስሊሞችን ንግግር ደጋግሞና በብዛት ተቀባብሎ በማቅረብ ሙስሊሞቹ ሊገድሉ ስለሆነ ህይወቱ አደጋ ውስጥ ነው በማለት ግለሰቡን አጥቂ ሳይሆን ተጠቂ አድርጎ የማቅረብ ስልት ተከትለዋል። ህብረተሰቡን ጀግናችሁን ተከላከሉ በሚል አቀራረብ በዙሪያቸው ኃይል ለማሰባሰብ ስሜት ከልካይ ይሆናሉ ብለው ያሰቧቸውን ዘገባዎች በቆርጦ ቀጥል ስልት በመጠቀም እውነታውን ለማዞር ሲዳክሩ ታይተዋል። ስድስት። አጀንዳ ማስለወጥ ወይም አጀንዳ ሺፍቲንግ የሚዲያ የአቀራረብ ቅኝት ወይም ሚዲያ ፍሬሚንግ ስልቶችን በመጠቀም የህብረተሰቡን ትኩረት ከዋናው ጉዳይ የማራቅ አሊያም የክርክር ጭብጡን ወይም አጀንዳውን የመለወጥ ጥረትም ተደርጓል። ለምሳሌ የሰሞኑ አጀንዳ በግልጽና በአደባባይ የአላህ መልእክተኛ ሰለላሁ አለይሂ ወሰለም በሚዲያ መሰደብ ግልጽ ነው። ሆኖም ግን ጉዳዩ ላይ የሚጽፉ የሚናገሩ፣ ወንጀለኛው ግለሰብ ተይዞ ለሕግ እንዲቀርብ የሚጠይቁ አሊያም ከዚህ ጋር የተያዘ አንዳች ሚና ይኖራቸዋል ብለው የሚያስቧቸውን ሙስሊሞች የተለያዩ ንግግሮች ጽሑፎችና ቪዲዮዎች ቆራርጠውና ቀጣጥለው አውዱን ከነበረው ወደሚፈልጉት እንዲለወጥ ለማድረግ ጥረዋል። እነዚያን ግለሰቦችን በጥርጣሬ የሚታዩ አስጊ፣ አደገኛ፣ የውጭ ተላላኪ፣ ብሔርተኛ፣ ጠላት ወዘተ አስመስለው በማቅረብ የቀደመው ጉዳይ ደብዝዞ አሊያም አጀንዳው ተቀይሮ ሕብረተሰቡ ስለ እነዚህ ግለሰቦች እንዲያስብ፣ እነሱም ጉዳዩን ትተው ራሳቸውን እንዲከላከሉ ለማድረግ ሞክረዋል። ወይም ደግሞ አጀንዳውን የነቢዩ ሙሐመድ ሰለላሁ አለይ ወሰለም መሰደብ ከመሆን ጭብጥ አውጥቶ ሙስሊሞችም ተመሳይ ነገር እያደረጉ ነው ወደሚል ጭብጥ ማዞር ነው። ሰባተኛ፣ ሐሳብን በነጻነት መግለጽን በሽፋንነት መጠቀም ወይም ፍሪ ስፒች ራይቶሪክ የአላህን መልእክተኛን ሰለላሁ አለይሂ ወሰለም ክብረ ነክ በሆነ መንገድ መስደብና ማነወር ሐሳብን በነጻነት የመግለጽ አካል እንደሆነም አድርጎ ማቅረብ ሌላው የተከተሉ ስልት ነው። የሐሳብ ነጻነት ሊከበር ይገባል በሚል ስልት የጥላቻ ንግግሩና ስድቡ ዝም እንዲባል ለማድረግ ጥረዋል። ይህ ደግሞ ብዙውን ጊዜ በሙስሊሞች ላይ ከሚተገበሩ የተለመዱ ስልቶች አንዱ ነው። የአላህ መልእክተኛ ነቢዩ ሙሐመድ ሰለላሁ አለይሂ ወሰለም ሲሰደቡና ሲንቋሸሹ ጉዳዩ ሐሳብን በነፃነት የመግለጽ መብት ይሆናል። አንዳንድ ሙስሊሞች ስሜት የተሞላበት ምላሽ ሲሰጡ ግን ጽንፈኝነት ይደረጋል። ይህ አካሄድ ሁለት ግቦችን ለማሳካት ያለመ ነው። የመጀመሪያው ምን የሚፈጠር ምን በሁሉም ሁኔታ በህብረተሰቡ ዘንድ ሙስሊሞች ሁሌም ጽንፈኞች የመቻቻል አደጋዎች፣ የሀገር ስጋቶችና የውጭ አካላት ወኪሎች ተደርገው እንዲታዩ ማድረግ ሲሆን ሁለተኛው ዓላማ ደግሞ ሙስሊሞች ትንኮሳውን ዝም ብለው እንዲያሳልፉ በማስገደድ በእስልምና ላይ የሚፈጸም የጥላቻ ንግግር እንዲለመድ ማድረግ ነው። ስምንተኛ ከአክራሪዎች ጋር ማያያዝ አሶሴሽን ዊዝ ኤክስትሪሚስትስ። ይህ ስልት የእስልምና ክብር መጠበቅ አለበት የሚሉ ሙስሊሞችን አክራሪ ተብለው ከተፈረጁ አካላት ጋር ግንኙነት እንዳላቸው አድርጎ በማቅረብ በዚህ ጉዳይ ላይ የሚንቀሳቀሱ የሚናገሩና የሚጽፉ ሙስሊሞችን ማሳቀቅ ነው። ይህ ሲሆን የእነዚህን ሙስሊሞች ፈለግ ተከትሎ ለሃይማኖት መብት መቆም አስፈሪ ይሆናል። ይህም በየሰበብ አስባቡ ሁለቱን አካላት ግንኙነት እንዳላቸው አስመስሎ በማቅረብ ግለሰቦቹ ተሸማቀው ጉዳዩን እንዲተዉት አሊያም አጀንዳውን ጥለው ራሳቸውን ወደ መከላከል እንዲገቡ ለማድረግ ታስቦ የሚደረግ ስልት ነው። ዘጠኝ የመረጣ ገለልተኝነት ወይም ሰሌክቲቭ ኒውትራሊቲ። ይህ ስልት በተለያዩ ዘዴዎች ሲተገበር ታይቷል። በአንድ በኩል ሚዲያዎች ተጠቂ የሆኑትን ሙስሊሞችና በሐሰት ተጠቂ መስሎ እንዲቀርብ የተደረገውን ግለሰብ በማቅረብ እነርሱ ገለልተኛ ሆነው የሚዲያ ስራቸውን እየሠሩ ያሉ መስለው ለመታየት ይሞክራሉ። እንደ ግለሰብም ሆነም እንደ ሚዲያ በሌሎች ጉዳዮች ገለልተኝነት ሳይመርጡ አቋም ይዘው ዘገባ ሲሠሩ መግለጫ የሚመስል ነገር በራሳቸው ሲያወጡና የዚያን ወገን ሰፊ ጊዜ ሰጥተው የመናገሪያ መድረክ ለብቻው ሲሰጡ ቆይተው አሁን በዚህ ጉዳይ ግን ደርሶ ገለልተኛ ነኝ የሚል ጨዋታ ይጫወታሉ። ጠያቂ ከመጣ እኛ ሁለቱን ማመለካከቶች አቅርበናል በማለት ይመልሳሉ። ሌሎቹ ደግሞ ገለልተኛ ነኝ በሚል መዘገብ በማይፈልጓቸው ርዕሰ ጉዳዮች ላይ እየመረጡ ገለልተኛ ሆነው ለመታየት ይሞክራሉ። አንዳንድ ሚዲያዎች ደግሞ እኔም ከእናንተ ጋር ሳይሆን ከተሳዳቢው ግለሰብ ጋር ነኝ የሚል በሚመስል መልኩ የመግለጫውን ጥሪ ባለመቀበል ከስፍራው አልተገኙም። አስረኛ በሌሎች ጉዳዮች ማዘናጋት ወይም ዲስትራክሽን ዊዝ አዘር ኢሹስ። ይህ ስልት ሌሎች ከጉዳዩ ጋር የማይገናኙ ሙስሊም ነክ ሁኔታዎችን፣ ሀገራዊ ችግሮችን ወይም ሌሎች ነገሮችን በማንሳት ጉዳዩን የማቃለል ስልት ነው። እነኝህን የመሳሰሉ ከባባድ አንገብጋቢና ፈታኝ ሁኔታዎች እያሉ የግለሰቡን ድርጊት ይህን ያክል አጋኖ ማቅረብ ተገቢ አይደለም። ድርጊቱን አግባብ አለመሆኑን እኛም ገልጸናል። ሆኖም በዚህ ደረጃ መለጠጥ ወይም ይህን ያክል የጎላ ትኩረት መስጠት ተገቢ አይደለም የሚል አቀራረብን በመከተል ጉዳዩ ተገቢውን ቦታ እንዳያገኝ ወይም እንዲዘነጋ ለማድረግ የመሞከር ስልት ነው። 11 የነገሌ ስራስ ወይም ዋታ ቦቲዝም፣ ይህኛው ስልት የሃይማኖታችሁ መነካት በእናንተ አልተጀመረም እኛም ስንትና ስንት መከራ አሳልፈናል፣ ተሰድበናል፣ ተሳደናል። እንለጥጠው ካልን እናንተም ክርስቲያኖች ያሁሉ መከራ ሲደርስባቸው ዝም ማለት አልነበረባችሁም፣ ወዘተ የሚሉ ሐሳቦችን በማንሳት ጉዳዩን ማሳነስ አሊያም ማስጣል ነው። ነቢዩ ሙሐመድን፣ ሰለላሁ ዐለይሂ ወሰለም፣ የተሳደበውን ግለሰብ የጥላቻ ንግግር ሳያወግዙ በአጀንዳውን ሚዛናዊ ዘገባ ሳይሰሩ ባላቸው የሚዲያ ፕላትፎርም ትይዩነት ለመፍጠር የሃይማኖት ንፅፅርን ተጠቅመዋል። በእኛ ሃይማኖት ምን አገባቸው በሚል ቅኝት የሃይማኖት ንጽጽር የሚሰሩ ሙስሊሞች የትኩረት ማዕከል እንዲሆኑ ጥረዋል። የነገል ስራስ አይነት ተጠቂ ወይም ዋታቦቲዝም በመተግበር ሊያስቀይሱ ሞክረዋል። የሙስሊሞችን ድምፅ በማፈን የእነሱ ወገን ድምፅ እንዲስተጋባ በሚዲያ ፕላትፎርሞቻቸው ታግለዋል። ጥቂት ሚዲያዎችም መጅሊስና የሃይማኖት ተቋማት ጉባኤ ያወጡትን መግለጫ ወደዚህ ቅኝት ለማስገባትና በሁለቱም ዘንድ ያላችሁ ጥፋተኞች ረፉ አይነት ቅኝት ለመፍጠር ሲታትሩ ታይተዋል። 12 የበዳይና የተበዳይ ሚና ማቃየር ሪቨርሲንግ ዘ ቪክቲም ኤንድ አግሬሰር ሮልስ። ይህ ስልት ነቢያችንን ሰለላሁ ዓለይሂ ወሰለም የተሳደበውንና የጥላቻ ንግግር የሰነዘረውን ግለሰብ ሙስሊሞች ሊገድሉት ነው በሚል የሐሰት ትርክት የእምነት ወገኖቹ ለእሱ እንዲከላከሉ ማነሳሳት ነው። የጉዳዩን አደገኛነት እያወቁ የግለሰቡን ስም በማንሳት እኛ ምገሌ ነን የሚሉ ጥቂት ታዋቂ ግለሰቦችን ወደ ሚዲያ በማውጣት ተርታው ህብረተሰብ የእነሱን ፈለግ እንዲከተል አነሳስተዋል። ጉዳዩ የቤተ ክርስቲያኒቱ ጉዳይ ነው የሚል ምስል በመፍጠር ወንጀለኛውን ግለሰብ በአስነዋሪ ተግባሩ እንዲቀጣ ከማድረግ ይልቅ እንደ ጀግና እንዲታይ ለማድረግ ጥረዋል። ባለጌን በመጠየፍ ስዳደግነትን በመኮነንና ጋጥወጥነትን በማውገዝ ሌላው ቢቀር ለአብሮነታችን ሲባል እንኳ ከእውነት ጎን ንቁም ማለት በተገባቸው ነበር። ሆኖም የእነርሱ ምርጫ ከሳዳቢው ጎን መቆም ነበር። በዚህም ይህን ትርክትና አካሄዱን የሚቃወሙ ሙስሊሞችን መልሶ ተከሳሽ ተወቃሽና በዳይ አድርጎ ማቅረብ ሽተዋል። ይህንኑ ዓላማ ለማሳካትም የተለያዩ ሚዲያዎች ችግር ፈጣሪዎቹ ሙስሊሞች ናቸው የሚል ምስልና ግንዛቤ ለመፍጠር ጥረዋል። 13 መንታ ምላስ፣ መንታ ሚዛን ወይም ደብል ስታንዳርድ የሀገር ሚዲያ ነን ሲሉ ሚዛናዊ መስለው ለማቅረብ ሲጥሩ የኖሩ አካላት በሰሞኑ ክስተት ጫፍ ደርሶ የነበረ ጭንብላቸው ሙሉ ለሙሉ ተገልጧል። መስፈሪያቸው ለራሳቸው ሲሆን፣ በዚህ ሌላው ሲሆን በዚያ መሆኑን አሳይተውናል። ሌሎችን መስደብ የጥላቻ ንግግር ሆኖ ሳለ ነቢዩ ሙሐመድን ሰለላሁ ዓለይሂ ወሰለም መስደብ እንዴት የሃይማኖት ንጽርና የመናገር ነፃነት ሊሆን ይችላል? መሳደብ ወንጀል ካልሆነስ ስለምን የጥላቻ ንግግር አዋጆች ማውጣት አስፈለገ? በሃይማኖት ቀርቶ በኢትዮጵያ ታሪክ ልዩነቶች ላይ እንኳ የማይቀበሉትን ትርክትና አቀራረብ በማስረጃ ከመሞገት ይልቅ የሐሰት ትርክት ሕዝብ ለሕዝብ ለማባላት ያለመ በሕግ ሊታገድ የሚገባው አንድ የማያደርግ አቀራረብ ወዘተ እያሉ ከእነሱ የሚለየውን እይታና አቀራረብ ለመድፈቅ ሲጥሩ የኖሩ አካላት በነቢዩ ሰለላሁ ዓለይሂ ወሰለም መሰደብ ጉዳይ ለታሪክ እንኳ ሲያነሱ የኖሩትን የመምቻ መሳሪያ ተቃርነው መንታ ምላስና መንታ ሚዛን እንዳላቸው አሳይተውናል ያጠለቁት ሽፋን ወልቆ እርቃናቸውን ቀርተዋል 14 ሐስተኛ ንጽጽር ወይም ፎልስ አናሎጊ ይህ ስልትም በሁለቱ የማይገናኙና የማይነጻጸሩ ጉዳዮች መካከል አሳሳች ንጽጽሮች በመፍጠር ተመሳይ የማያደርግ ጥረት ነው በሚዲያ በቀጥታ በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ የተደረገው የጥላቻ የማነወርና የመሳደብ ተግባር አቻ መስሎ የሚታይ ነገር ፍለጋ ሰነድ ማገላበጥ ያዙ። ከዓመታት በፊት ተሰርተው በዝምታ ያለፏቸውን የሃይማኖት ንጽጽር መጽሐፎች፣ ቪዲዮዎች ወዘተ ዳግም በማንሳት የእነዚህ ባለቤቶችም አብረው ይጠየቁልን የሚል ቅኝትና ትርክት ለመፍጠር መታገል ጀመሩ። ለነዚህ ጥሩ ምሳሌ መስሎ ከታያቸው አንዱ ከ16 ዓመታት በፊት ጥር 2011 የታተመው ክርስቶስ ማን ነው 303 ወሳኝ ጥያቄዎች የሚለው የኔን መጽሐፍ ነው። እግረ መንገዴን ግን እውነታውን መረዳት የፈለገ ሰው ክርስቶስ ማን ነው 303 ወሳኝ ጥያቄዎች ስለሚለው መጽሐፌ የሰዎቹን ፕሮፖጋንዳ ሳይሆን ራሱን መጽሐፉን ከኦንላይን አውርዶ ማህበረ ቅዱሳን ከ15 ዓመታት ቆይታ በኋላ አምና የሰጠውን ምላሽ መጽሐፍ እንዲያነብ እጋብዛለሁ። በዚህ መልኩ መጽሐፉን ዳግም የትኩረት ማዕከል በማድረጋቸው እያመሰገንኩ ከህትመት ርቆ በመቆየቱና ዳግም ለማሳተም እንኳ ሶፍት ኮፒው ስለሌለኝ ማንበብ የምትሹ ፒዲኤፍ ፎርማቱ ኢንተርኔት ላይ ስለማይጠፋ ፈልጋችሁ እንድታነቡት እጋብዛለሁ። መጽሐፉ አንዳችም ስድብ የጥላቻ ንግግርም ሆነም ማንቋሸሽ የሌለው መሆኑን የሚያስጠይቅ ይዘት ካለበትም በህግ ፊት ለመከራከር ዝግጁ መሆኔን ለማሳወቅ እወዳለሁ። የሚገርመው ዳግም የሃይማኖት ንጽጽር በእነሱም በኩል ካሪኩለም ተቀርጾ በኮሌ ደረጃ በመጽሐፍትና በቤተ እምነት ውስጥ እየተሰጠ ሳለ በማስረጃ በምክንያታዊነት እንዲሁም በተጠያቂያዊ ስነ ምግባር የቀረበውን የሃይማኖት ንጽጽር ከጥላቻ ከስድብና ከንቀት ጋር አቻ አድርገው ለማቅረብ መጣራቸው ነው። የዚህ ድርጊታቸው ዓላማ በግለሰቡ የተተገበረው የጥላቻ ንግግር ስድብና ማንቋሸሽ ለሙስሊሙ ጥያቄ አሊያም ለሃይማኖት ንጽጽር ትምህርታቸው ምላሽ ነው የሚል የሐሰት ንጽጽር ወይም ፎልስ አናሎጊ በመፍጠር ሙስሊሙን ከሳሽ ሳይሆን ተከሳሽ፣ ወቃሽ ሳይሆን ተወቃሽ አድርጎ በመሳል ወቀሳውን መልሶ በሙስሊሞች ላይ ማዞር ወይም ሽፍቲንግ ብሌም ነው። ከላይ የተብራሩ ስልቶች በሙስሊሞችና በእምነታቸው ላይ የሚደርሰውን የፖለቲካ የስነ ልቦናና የፕሮፖጋንዳ የፕሮፓጋንዳ ዘመቻ እንደሚያሳይ ግልጽ ነው። ስልቶቹም በተደጋጋሚና በተጨባጭ በተግባር ላይ መዋላቸውን ተመልክተናል። እነዚህ ስልቶች የሃይማኖትን ክብርና ጥበቃን ለመሸርሸር የሕብረተሰባችንን አንድነት ለመሸርሸር ከራስ ወገን የሚሰነዘሩ የጥላቻ ንግግሮችና ተናጋሪዎችን ለመከላከል ለጊዜው ብቻ ያግዙ ካልሆነ በቀር ለዘለቄታው አብሮነታችን ግን አደጋ መሆናቸው እሙን ነው። በተለይ ደግሞ የሚዲያ ፕላትፎርም ያላችሁ ራሳችሁም ተጽዕኖ ፈጣሪ የሆናችሁ አክቲቪስቶች በሕግ በሥነ ምግባርና በእውነት ላይ የተመሠረተ መከባበር የተሞላበት ውይይት ለሀገራችን እጅግ ወሳኝ መሆኑን ትረዳላችሁ ብዬ አስባለሁ። ይህ ሲሆን ውይይቶቻችን ትክክለኛ ብለን የምናምነውን መረጃዎችንና ማስረጃዎችን መለዋወጥ፣ መግባባትን ማጎልበት፣ መተማመን ባንችል እንኳ ከነልዩነታችን በመከባበር መኖር የምርጫ ጉዳይ ሳይሆን የግድ ይሆናል።